በድራማ በፊልም የማውቀው ይህም ቀን እንደሚመጣ ማወቅ መቻል አለባችሁ። በዚሁ የሚቀጥል እንዳይመስላችሁ። ግጭ ግጩ ማለት ነው። ይሄ መልእክቴ፣ ለቲክቶከሮች ገስት ላይ ተጎልተው የተለያየ ነገር ለሚያወሩ ሰዎች ነው፣ ለስራ ፈቶች ማለት ነው። ሰላም ጤና ይስጥልን የኔ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው ሁኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ሀሳብ አስተያየታችሁን መስጠት ትችላላችሁ። ዛሬ የመጣሁበት ጉዳይ ምንድን ነው? ገስት ላይ ቁጭ እያላችሁ ማለት ነው። መጀመሪያ ቤተሰቦቻችሁን ማለት ለውጡ፣ መጀመሪያ ቤተሰቦቻችሁን ለውጡ፣ ከዛ በኋላ ነው የሰው ቻናል ለማቃጠር ይሄን ያህል ብር ከፍላለሁ እክሌም ቢገልልኝ ይሄን ያህል ብር ከፍላለሁ ማለት በመጀመሪያ ቤተሰቦቻችሁን ከረዳችሁ በኋላ ነው። ገባችሁ? አሁን ላይ ኑሮ ውድ ነው። የፈለገ ነገር ሀብታም ብትሆኑም አሁን ላይ አገር ላይ ያለው ነገር ብናርጎ የሚያስኬር ነገር ስለሆነ ቤተሰቦቻችሁን እርዱ። ሲቀጥል ደግሞ ሰው መጥፎ ነገር ከሰራ ስህተቱ ይነገረዋል። ገባችሁ? ስህተቱ ይነገረዋል። ይህንን ስላችሁ ምን ማለት ፈልጌ ነው? እናንተ ለምንድነው? ብሩክ ብሩክ ጥፋት የለውም ሲባል ብሩክን ወግኖ የሚደግፍ ሰው አሁን ላይ እኮ ያለበት ነገር ትክክል ስለሆነ እኮ ነው። እሱ ብሩክን የደገፈ ሰው ሰው ቻናሉ ይቃጠላል፣ አይደል? ኧረ እባክሽ ተይ እንጂ አቃጠልሽ፣ እንዲለካ ተይ እንጂ። አልቀረብሽም። በአንቺ ቤት አንቺ ብልጥነሽ፣ እኛ ፋራ ነ ፋራ። አይገርምሽም? ታቃጥያለሽ? እንዲህ ለካ ቻናሌን ታቃጥያለሽ? እንዲህ ሲስ የምትባል ዘንቢ ላፍ እኔ ከአንቺ ማለት ነው ከአንቺ መቶ ፐርሰንት እኔ እሻላለሁ። አንቺ እኮ ከካሜራ ጀርባ ሆነሽ እኮ የሰው ፎቶ ለጥፈሽ ነው እሱ የምታጠፊ እኮ እያንዳንድ ቲክቶከር ገስት ላይ ተወዝፈሽ የምታዋሪ ሁላ ትናንትና ደርሶኛል። ደግሞ እኔ ደውዬ እኔ ደውዬ ብሩኬን አላወራሁም። እኔ ደውዬ ብሩኬን ሪከርድ አድርጌ ቪዲዮ አልሰራሁም። ሲስ የምትባል ዩቲዩብ ሪከርድ አድርጋ ቮይስ ደውላ እኔ ነኝ እንዲ ደውሎ ቪዲዮ የሰራ ሰው እንኳን ያልሰራ ሰው ለይታችሁ አታቁም። ቪዲዮ ደውላ እውነቱን አጣራው ብላ የሰራችው ዛፍ ናት። ስም እንኳን ለይታችሁ አታቁምኮ እኮ እናንተ ማን እንደሆን ምን እንደሆነ የሆናችሁ በቃ ምንም ነገር ሳታዩ የምታወሩ እና የኔን ቻናል ለማቃጠል ማለት ነው እ አንድ ዓመት ብትለፊ ለራሱ አይሳካም። ቻናል ሲዘጋ ዝም ብሎ የሚዘጋ እንዳይመስልሽ ገባሽ አይደለ? በጣም ብዙ ተቃዋሚ የሰራሁት ነገር ተቃዋሚ ብዙ ሰው ተቃዋሚ ሲኖረው ነው። የኔ ተቃዋሚዎች ደግሞ ሶስት ናቸው። ሶስታችሁ ደግሞ ምንም አታመጡም ከመለፍለፍ በስተቀር ማለት ነው። ምንም ገባሽ? ስለዚህ በቃ በምንድር ላይ እግዚአብሔርን ምን አይነት ጥላቻ ቢኖርባችሁ ነው እንደዚህ ቅነት ግብግብ የሚያደርጋችሁ? ግን በስመ አብ። በቃ ብሩክን የደገፈ ሰው በቃ በፍጹም በቃ ምንም ነገር ማየት አይቻልም፣ ብሩክን የደገፈ ሰው ማለት ነው። እና ስተት ከሌለበት ስተት ካላየንበት ለምንድን ነው የማንደግፈው እንደግፈዋለን ሃይሚ የምትሆን እኮ ስተቱ እሷ በማታውቀው ነገር እኮ አውቃለሁ ንገረኝ አትንገረኝ ንገረኝ አትንገረኝ ስላለች ነው እኮ እንጂ እኛ እኮ ጥላቻ የለብንም እኮ ከሃይሚ ጋር ግን ለምንድን ነው ነገሩን ግልጽ የማታደርገው ነው የእኛ ጥያቄ በካሜራ ላይ እንዳይወጣ ከፈለገች ብዙ ነገር ማድረግ ትችላለች ከዛ በፊት ችግር የለብኝም ያለች ሰዓት ሁሉን ነገር መፍታት ትችላለች። እንደዛ ነው ያልነው። አሁን ግን ነገሩ ሲገባን ይህ የትናንትናው ልጅ ነው ሁሉንም ነገር እየጎነጎነ ያለው። ምክንያቱም የዛን ጊዜ ቻናል የከፈተችለት ቀን ሄዶ ምናለች ምናላት በመካከላችን ገብቶ ሀይሚን አገናኘኝ የሚል ሰው አለ አለ አላት ልጁ። በመካከላችን እኛን ለማለያየት የሚያጨበጭብ ሰው አለ ግን አይሳካላቸውም ብላ ሳቀሽ ሀይሚ ማለት ነው። በማግስተኛው ቀን ነው ይሄ ነገር የተፈጠረው። እንደምታዩት እሱ ይዞ የሚመጣውን ሰው ፊቱን አዙሮ ነው እንዳይታይ እንኳን እየሰራ ያለው። ስለዚህ ሀይሚና ብሩኬ መካከል ጠላት ሲገባ እናንተ ለምንድን ነው በቃ የሆነ ትክክል የሆነውን ነገር ሲነገራችሁ የሆነ ብሩክ ላይ ሁሉን ነገር ምዘፈዝፎት፣ ማን ናችሁ እናንተ? እናንተ ፈራጅ ናችሁ? ማን ናችሁ እናንተ? ፈጣሪ መስ ፈጣሪ ናችሁ እናንተ? በፈጣሪ ኃይል ነው እንጂ በስም ብሩኬማ፣ እናንተ ብታገኙት ኖሮ ስጋውን ትመሉታላችሁ እኮ። የምሬ ነው እንዴ ሰው፣ የሰው ልጅ ጥፋቱን ካላወቀ እኮ ምንም አሁን አይችልም እኮ ምንም። ሌላው ሲቀጥል ደግሞ እንዲያው ቃልዬ ማለት ነው፣ ፍ እግዚአብሔር ይስጣችሁ። ላሞቹ ማልሽ፣ በጎቹ ማልሽ፣ ላሞቹ ማለት ነው። አረበስ እንዲያው እግዚአብሔር ይስጣችሁ፣ የምሬ ነው። እነስ ረግጣችሁልኛል፣ አሁንም ረገጧት፣ ይገባታል። የምሬ ነው ይገባታል። ምን አውቀሽ ነው አሁን አንቺ? አማቼ አማቼ ስትይ ከርመሽ አሁን ደግሞ ግልብጥ ብለሽ ሜሴጅ ነው ቅብን ጥርሴ ነው እያለሽ ምን ትቀበጥር ያልሽ መላመት አረተ የአንቺ ልጅ ተይተ። እነዚህ ልጆች እንደማይለያዩ ታቂያለሽ። ነገ ይቆጭሻል። የሚቆጭሽን ነገር አታድርጊ። እውነት እውነት እውነት እውነት። እነዚህ ሀይሜን እንወዳለን ብለው አምስት ሰዎች ብሩክን ለይተው እሷን ብቻ አንጠልጥረው የያዙት ሁሉ ወይኔ፣ እንደው እመኑኝ ሀይሜ ከሌላ ሰው ጋር ብትመጣ ከብሩክ ህይወቱ ወታ ብትመጣ ዞረው አያዋት ምክንያቱም ብሩክ ጋ ነው ጥላቻቸው። ብሩክ ጋ ነው፣ ብሩክን ነው ጠላት እኮ ማለት ነው። አልያቸውም አልከተላቸውም እያለ እኮ ጠላት ይከተላል። ጠላት ያለው ብሩክ ጋ ነው፣ ሀይሚ ጋ አይደለም። ጠላት ያለው ብሩክ ጋ። እውነቴን ነው የምላችሁ። እኔ ለምን እንደሚቀኑበት አላቅም፣ ለምን እንደሆነ አላቅም። እኔ እንጃ በቃ እናንተ እሱ እሱ ደግሞ ፈጣሪውን የሚያምን ሰው ነው። በጣም በንጹህ ልቦ ፈጣሪውን የሚያምን ሰው ነው። እናንተ ምንም ብታመጡ ምንም አይመስለውም። ምክንያቱም እናንተ አሁን አንደኛ ሃይሜን የምታሰድቧት ምንም ከማይታወቅ ባል ካለው ሚስት ካላት ካለው ወንድ ጋር አቀናብሮ ቀለበት ካረገ ወንድ ጋር አቀናበሩ ያን እዛ ኮመንት ውስጥ ገብተው እንዴት እንደሰደቧት። ታዲያ እናንተ አሁን የሃይሜ አድናቂ ናችሁ፣ እናንተ የሃይሜ ደጋፊ ናቸው። ደጋፊ ዋማ ብትሆኑ ታስከብሯት ነበር። ከሌላ ሰው ጋር ታቀናብራላችሁ፣ ታሰድባላችሁ፣ ታሰድባላችሁ። የምሬን ነው እናንተ ጠላት ናቸው። የቡርኬንም ፎቶ ታቀናብራላችሁ። እነሱ ደግሞ ሹፋን እንዲሸጥላቸው ፈልገው በቀሚስ ማስታወቂያ ነው ቡርኬ የሚለጥፉት፣ ሹፋ እንዲሸጥላቸው ያኔ ፎሎ ፈላጊ ናቸው። ገባችሁ? እነሱ ፎሎ ፈላጊ ናቸው፣ ምንም ሊባሉም አይችሉም፣ አያቃቸውም ሲጀመር። እናንተ ግን አካውንታችሁ ውስጥ ተገብቶ ሲታይ ሃይሜን የምታቃም ብሎ ከሌላ ወንድ ጋር ምንድን ነው። እናንተ ከወደዳችኋት ከራሳችሁ ጋር ማቀናበር ትችላላችሁ። አያችሁ፣ ኮንፊደንስ የላችሁማ። ዜሮ ናቸው እኮ ለዛ ነው ዜሮ ምንም ኮንፊደንስ የላችሁም። ሰው ትክክለኛ የሆነ ሀሳብ አስተያየት ይሰጣል፣ ትክክለኛ ሰው ሲጣላ ማለት ነው። ግን በስማም እኔ ብሩኬና ሀይሜ ሲጣሉ እኔ ቤት የሚመጡ ሰዎች ማለት ነው፣ እኔ እያንዳንድ በመዝገብ ይዤሻለሁ። በዛን ሰዓት ከአንድ ወር በላይ ብዙ ነገር ተረጋግጠን የተላለፍን ሰዎች እኔ በኖርማሉ ጊዜ ቪዲዮ ስሰራ አንድም ቀን መተው አያውቁም። አሁን ግን እየመጡ በቃ በኮመንት ስር የምትጸዳዱ፣ ኧረ ከራሳችሁ ጋር ሆኑ። እውነቴን ነው። ይችን መግቢያ ላይ ያረኩላችሁን ቪዲዮ ደጋግማችሁ እዩዋት። ደጋግማችሁ እዩዋት። ብሩክና ሃይሚ ምንም ነገር ይፈጠራል፣ ጭቅጭቅ ይኖራል። ግን ደግሞ ፈጽሞ ብሩክና ሃይሚ ይለያያሉ የሚለው ነገር ህልም ይሆንባችኋል። ህልም የምሬ ነው ምላችሁ፣ ህልም ነው የሚሆንባችሁ ሁላችሁም ማለት ነው። ይሄ በሰፈርም ያላችሁት፣ በቲክቶከርም የተለያየ ነገር የምታናፍሱት ህልም ነው የሚሆንባችሁ። እጅ ቀን ተመልሳ ትመጣለች። እኛ ግን ይቺ ቀን እንደምትመጣ እያወቅን እነሱን የሚያቀራርብና የእነሱ ጠላት የሆነውን ሰው ከህይወታቸው እንዲወጣ ለእነሱ ነው የምንሰራው እኛ ገባችሁ ደጋፊ ማለት እንደዛ ነው እንጂ እዚህ ጋር ሃይሜ እንዲሆነ ብሩኬ እንዲሆነ አይደለም የኛ ጥያቄ ለመጣው ነገር መልስ ነው እየሰጠን ያለ ነው ያመጡትን አይዲያ ያመጡትን የሚያጣላቸውን ነገር እያብራራን ነው የምንናገረው እኛ እንዲገባችሁ ማለት ነው በጣም ብዙ ልጆች አላችሁ። የእውነት ብሩክና ሃይሚ የሚጣሉ እየመሰላችሁ በጣም የምታስቡ ቮይስ የምታደርጉ ልኝ ቀን በቀን እግዚአብሔርን የኔን ቪዲዮ ከተከታተላችሁ እመኑኝ፣ በሀይሚና በብሩኬ ህይወት ውስጥ ምንም ቅንጣት ታህል የምትሰበር ነገር የለችም። ምንም ማለት ነው። ይህን አስረግጬ ነው የምነግራችሁ። ሁልጊዜ እኔ ቃሌ አንድ ቀን ጠፍቶ ያቅም በቃ የተለያየ ነገር ግጭ ግጭ ሊፈጠር ይችላል። ግን ሀይሚና ብሩኬ ይለያያሉ ብላችሁ የምታስበው ሰዎች ማለት ነው፣ ተስፋ ቁረጡ ተስፋ ቆረጡ። በቃ ብሩክም ሊናደር ይችላል፣ ሃይሜም ልትናደር ትላለች። ከህይወት ልውጣ ልሄድ ትላለች። ይሄ ልማዷ ነው። ሀይሜ በቃ ልሄድ ሁሌ ልማዷ ነው፣ አለቀ። ግን መቼም እንደማትሄድ ነው የምነግራቸው። ብሩክም ደግሞ በቃ የሆነ ሁሉ ጊዜም ተስፋ ይቆርጣል። ተስፋ የሚቆርጠው ነገር ደግሞ የሆነ በዛም በዚህም አሁን ደግሞ እዛ ቦታ ጅራ ስላለ ሁሉም የራሱ ጥያቄ ስለሚጠይቀው መመለሱ ያስጠለዋል። ያ ነገር ነው። አሁን ደግሞ እሱን የሚያስጨንቀው ተስፋ ያስቆረጠው በዚህም። ብሩኬ ለምን እንዲሆነ ለምን እናንተ ሰፈር ስትሆኑ፣ ይሄ በጣም ከባድ ነው። እንደዚህ አይነት ነገር አዲስ አበባ ከሆነ ግን እዛ ጨቅጭቁን ጨረሰ፣ መጣ፣ ቤቱ ገብቶ ይተኛል፣ በእንቅልፍ ያስወጠዋል። አሁን ግን እዛ ቤተሰብ ጋ ያለው ጎረቤቱ ሁሉ ይህን ቪዲዮ ሚያይ ሁሉ ጥያቄ ያበዛበታል። ከዛ ከዛ አንጻር ልጁ ያስጠላዋል፣ ድፕሬሽን ውስጥ ይገባል። ወንድ ልጅ ደግሞ ብዙ ጊዜ እንደዚ ጭቅጭቅ ነገር በቃ ዲስከስ ማድረግ አይችልም። ወንድ በተፈጥሮ ከዛ ከጭቅጭቅ መራቅ ወይም ደግሞ ያንን በቃ የሆነ የሆነ መጣስ ነው የሚፈልጉት። ወንዶች ብዙ ጊዜ ጭቅጭቅ አይፈልጉም። በተለይ እንደዚህ በቃ የእኔ ብለው በሚያፈቅሩ ሰው የሚመጣባቸው ሰው የምር በምትወዱ በሚወዳት ሴት ወንድ በሚወዳት ሴት እንደዚህ አይነት ነገር ሲመጣ በጣም ጭንቅላታቸው ብዙ ነገር ማሰብ አይችልም። የምር ኔ ይደክማቸዋል። ድክም ነው የሚላቸው። በዛ በዛ አንጻር እሱ ደካማኝ በቃ ሰለቼ ሊል ይችላል። እውነት ነው። ወንድ ልጅ ነው፣ ስንት ነገር ያስባል፣ ስንት ነገር ይሰራል፣ ስንት ነገር ስለዚህ ወንድ ልጅ እንደ ሴት አይደለም። ሴት ልጅ ደግሞ የመቋቋም አቅም አላት፣ የሆነ የበደላትን ወንድ ራሱ በጥሩ መንገድ የሚያስብ ጭንቅላት አላት፣ ሴት ማለት ነው። እውነት ወንድ ልጅ በድሏት እኮ ጥሩ ነገር የምታስብበት መንገድ አለ፣ በድሏት እኮ ነው። ወንድ ልጅ ግን በድላችሁት እንኳን ስለናንተ ደቂቃ ያህል ማሰብ አይፈልግም። ካጠገባችሁ ከራቀራቀ ነው በቃ ምንም እንትን የለውም። ይሄ ጥያቄ የለውም። ምክንያቱም ብዙ ጊዜ እንደዚህ እንደ ሴት ልጅ ተጨንቆ ተጠቦ ሕይወት ውስጥ ስለዚያች ሴት ከሄደች በኋላ መጨነቅ መጠበብ፣ ሁሉም ወንድ ይሄ የሚያደርገው ነገር ነው። ይህንን ስላችሁ ግን ብሩኬ እንደዚ አያደርግም እያልኳችሁ አይደለም። ነገሮቹን ብዙ ጊዜ ተጨናንቆ እንደዚህ ማ እንትን ማለት አይፈልግም። እሱ ማቆየት አይፈልግም። ቶሎ እውነቱን ማወቅ ይፈልጋል። ሀይሜ ደግሞ እንደምታየዋት በራሷ መላምት ነው የምትሄደው። በቃ ለምን ተዋሻው? ለምን እንዲሆነ? በእርግጠኝነት ያጓደኘው አንድ ነገር ይዞበታል። ምክንያቱም በእኔ በዛ በብር ብድሩ ነው እኔ እንደዚህ ልል የቻልኩት ምክንያት ምክንያቱም ብር ብድሩን እንደዛ ምን ያክል መስዋዕትነት እንደከፈለ ስላወቀ፣ በዚህ እስኪ ደግሞ ልፈትናት፣ ፍቅራችሁን ልንፈትን ብለን ነው እና የሚውሏቸው ታያላችሁ። አሁን የምሬን ነው በዚሁ ከቀጠለ ማለት ነው። ነገር ግን ሁሉም ነገር መፍትሄ ይኖረዋል። እናንተ ቤተሰቦች ብሩክን የሚደግፍም ይደግፉ፣ ተዋቸው በቃ። ምንም አንድ ቤት ናቸው። ሀይሜን የሚደግፍም ይደግፉ መብታቸው ነው። ግን መጥፎ ቃል አትነጋገሩ። መጥፎ ቃል እንኳን የሚናገረውን ሰው እንደዚህ አትበሉ እያላችሁ መልእክት አስተላልፉ እንጂ አንቺ የወንድ ጥማተኛ። እኔ ብሩክን ብደግፍ ምን ችግር አለው? ምንም ችግር የለው። ሀይሜን ብትደግፉ ምን ችግር አለው? ምንም ችግር የለው። መብታቸው እኮ ነው፣ አይደል እንዴ? መብት መብት አትጋፉ። የእኛ ጥያቄ እና ቤተሰቦች ዘና ፈታበዱ ፍላጎት የሰው ልጅ መብት የሰው ልጅ ሀሳብ መጋፋት አይቻልም። ሁሉም ላይ የምታየውን ነገር የመናገር መብት አለው። በቃ ምንም አዲስ ነገር የለውም እዚህ ጋር። ስለዚህ ብሩክ በተደነቀ ጊዜ የምትቀኑ ሴቶች አላችሁ፣ አትቅኑ። ምን አስቀናችሁ? እናንተም እኳ ሀይሚን ማድረግ ትችላላችሁ። ለምን ትቀናላችሁ? ብዙ ጊዜ ይሄ ነው በቃ ጠላትና እናንተ እርስ በራሳችሁ ኦዲንሶች፣ እርስ በራሳችሁ ጠላት ናችሁ። የምሬ ነው ብዙዎቻችሁ ማለት ነው። ግን ልባችሁ ንጹሕ ይሁን። ሁለቱንም እኮ ማድነቅ ይቻላል እኮ መብት እኮ ነው። አይ ምን የሚያደንቅ ሰው ካለ ተሳደባላችሁ። ብሩኬን የሚያደንቅ በተለይ ብሩኬን ብሩኬን እንደዚህ የሚያደንቅ ሰው ካለ የሱን ፎቶ ለጥፎ የሚሆይ ካለ ፍቅረኛ በቃ ታገኘውም በምንም አይነካሽ በምናምን እንዴ አይባልም። እንደዛ ሲጀመር ማለት ነው አይባልም። በቃ እንዴ እሱ ያንድ ሰው ነው። በቃ ያንድ ሰው ነው። ያንድ ሰው ነው አለቀ። ማንም ሰው ያውቃል። ሰው ግን በስብዕናው ብዙ ነገር ሊወደው ይችላል። በብዙ ነገር ፍቅራቸውን ሊገልጹለት ይችላሉ መውደዳቸውን ሴት ቢሆኑ። ግን እናንተ ፍቅረኛ ፍቅረኛ በቃ አታቁማ፣ ስለ ፍቅር ምን እንደሆነ አታቁም። ምድረ በግ ሁላ በግ ናቸው? ባ ብቻ እናንተ የምታቁት ከዛ ውጭ ምንም የምታቁት ነገር የለም። ወጣም ወረደ ምንም አዲስ ነገር አትፈጥሩም። ብሩኬና ሃይሚ ህይወት ውስጥ ለማንኛውም ይመቻችሁ የኔ ውድ ቤተሰቦች፣ ዘና ፈታ እያላችሁ ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ላይክ አድርጉልኝ። ግን ቪዲዮ ላይክ ይሁን ብዙ ሰው ጋር እንዲደርስ። ጠላት ወደዛ ወደዚህ ምናምን ምናምን አኒያ አንሰማችሁ አናያችሁም። እንደዚህ በዚህ መጣች በዛ መጣች እያልኩ ማዳን ቪዲዮ እየቀረጽኩማ ቻናል አቃጥሏትና አቃጥላችኋለሁ። እያንዳንዳችሁ ማለት ነው አቃጥላችኋለሁ። ቻናል ቢከፈት ቻናል ይከፈታል፣ ምንም አዲስ ነገር አይፈጠርም። በብሩኬማ መቼም አልደራደርም። እውነትን ይዞ እስከተጓዘ ድረስ ማድነቄን ወደ ኋላ አለም። እናንተ ደግሞ ብሩክን አታድንቂን፣ የእናንተ ነገር። እኔ ደግሞ እየሞትኩም አደንቀዋለሁ እሱን ልጅ ማለት ነው። እየመረራችሁ ዋጣሩት እየመረራችሁ ማለት ነው። አመሰግናለሁ፣ ቤተሰቦች። መልካም ብሎ የሆነላችሁ ጥሩ ነገር የምንሰማበት ጊዜ ያምጣልን ባይ